እንደምን አላችሁ ክቡራን ቤተሰቦች፣ ይህ ጂ ኤም ኤን ኢትዮጵያ ነው። እንኳን ደህና መጣችው በወቅታዊ ሀገራዊ ጉዳይ ላይ አዳዲስ መረጃዎችን ልናደርሳችው መተናል። እስከ ፍጻሜው አብራችሁን ቆዩ። በዚህ ወቅት ኢትዮጵያውያን አጀንዳችን ቀይ ባህር፣ ጉዳያችን አሰብ ወደባችን ነው። በዚህ ሚዲያ ላይ የምትሰሙት መረጃ በአጠቃላይ ይህንኑ የኢትዮጵያና ህዝቧን ብሔራዊ ጥቅም የተመለከተ ይሆናል። አብራችሁን ቆዩ። በድጋሜ የኢትዮጵያን የባህር በር ጥያቄ የተመለከቱ ሰላማዊና ዲፕሎማሲያዊ ውይይቶች ከአስመራ ይልቅ ከካይሮ ጋር መካሄድ የጀመሩ ይመስላል። ከሰሞኑ ወደ ግብፅ ያቀኑት የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ቀይ ባህርን በሚዋሰኑ ሀገራት ጉዳይ ከግብፁ አቻቸው ጋር መክረዋል ተብሏል። የኤሊሲዮ አለቃ የኢትዮጵያ የባህር በር ጥያቄ ምላሽ እንዲያገኝ የበኩላቸውን እንደሚወጡ ባሳለፍነው ታኅሳስ አዲስ አበባን በጎበኙበት ወቅት ቃል መግባታቸው ይታወሳል። አሜሪካ በኤርትራዋ ዋና ከተማ አስመራ የሚገኘውን ኤምባሲዋን ጨርሳ ለመዝጋት መወሰኗ ይፋ መሆኑ ይታወሳል። ይህ ዜና ለአስመራው አገዛዝ በርግጥም፣ ቅስም ሰባሪ እንደሆነ በርካቶች ይስማማሉ። ከዚህ ጋር በሚገናኝ መረጃ በዓለም ዙሪያ የስለላ መረጃዎችን የሚያሰባስብ አንድ ተቋም የሻዕቢያው መንግስት አሁንም በከፍተኛ የፍርሃት ምሽግ ውስጥ እንደሚገኝ ያሳየበትን መረጃ አጋርቷል። ኤርትራ በሶስት ቦታዎች የአየር መከላከያ ዘዴዎችን ባሳለፍነው ወር መትከሏን የሳተላይት ምስልን ጭምር አጋርቶ ይፋ አድርጓል። ለመሆኑ እነዚህ ሶስት ቦታዎች የትኞቹ ናቸው? አገር መከላከያ ሰራዊት በርካታ ቁጥር ያለው የጦር ሰራዊት እያስመረቀ ይገኛል። እስካሁን ባለው ባለፉት ጥቂት ሳምንታት ብቻ ከፍተኛ ቁጥር ያለው ወታደር ተመርቋል። አንዳንዶች ይህን ያልተለመደ አስደንጋጭ እያሉት ይገኛል። ሌሎች ደግሞ ኢትዮጵያ ለሁሉም አማራጮች ዝግጅት ላይ መሆኗን ያረጋግጣል ብለዋል። በጂኤምኤን ፕሮግራሞች ላይ ማስታወቂያ ለማስነገር የምትፈልጉ አካላት ከታች ባለው የኢሜል አድራሻችን ልታገኙን ትችላላችሁ። ባለፉት አንድ ዓመት ከስድስት ወር ገደማ ማስታወቂያ ለማስነገር እንደምትፈልጉ ስትገልጹልን ቆይቷል። እኛም እስካሁን ሳንቀበል ቆይተናል። ለሚቀጥሉት ሁለት ወራት የሚቆይ የማስታወቂያ ፓኬጅ ለአራት የማስታወቂያ አስነጋሪ ደንበኞች ብቻ አዘጋጅተናል። በዚህም መሰረት ዛሬ የመጀመሪያውን ማስታወቂያ ሰምተን እንመለስ። በከተማችን ተወዳጅና ነፋሻማ በሆነው መገኛችን 65000 ካሬ ሊያርፉ እንዲሁም አዲስ ሳይንስና ቴክኖሎጂ የተከተሉ እጅግ ፈጣን በሆነው በአልሙኒየም ፎርምወርክ እየተገነቡ ያሉ ከስቱዲዮ እስከ ባለ አራት መኝታ ድረስ በ8% ቅድመ ክፍያ ብቻ ማለትም ከ215000 ብር ቅድመ ክፍያ ጀምሮ ከፈለጉም 64 ባንክ ብድር አመቻችተን እነሆ ብለናል። ለዲያስፖራዎች በዲኤችኤል ባሉበት እናደርሳለን። ለጥቂት ቀናት ብቻ የሚቆይ 30% ቅናሽም አድርገንልዎታል። አፓርትመንቶቻችን የቀረሽ የማይባልላቸው ናቸው። ማለትም አምስት ሊፍቶች አምስት የመዋኛ ገንዳ በቂ የመኪና ማቆሚያ ቴራስ ለበለጠ መረጃ ታች ባሉት ስልክ ቁጥር ይደውሉ ዲኤምሲ ሪል ስቴት ከሁሉ በላይ ግን ኢትዮጵያ በሰላማዊ መንገድ የቀይ ባህርን በሰለፍነው ሳምንት ስብሰባውን ያካሄደው የብሔራዊ ደህንነት ምክር ቤት የኢትዮጵያ የባህር በር ጥያቄ ሰላማዊና ዲፕሎማሲያዊ በሆነ መልኩ ይገፋበታል ሲል መግለጫ ማውጣቱ ይታወሳል። መንግስት ይህ የ130 ሚሊዮን ኢትዮጵያውያን ብሎም የትውልድ ጥያቄ የሆነውን የቀይ ባህር ጉዳይ እንዴት ባለ መልኩ ለማስመለስ እንዳሰበ በዝርዝር ያስቀመጠው ነገር ባይኖርም፣ ጉዳዩን በቅርበት የሚከታተሉ አንዳንድ አካላት ግን ከጀርባ ከፍተኛ የሚባል ስራ እየተከናወነ መሆኑን ያነሳሉ። እንደው ጉዳዩን በዝርዝር ከመመልከታችን በፊት ሰሞኑን በዚህ ሁለትና ሶስት ቀን ማህበራዊ ሚዲያ ላይ በዋነኛነትም ኤክስ ወይም ቲዊተር ላይ በስፋት ሲጋራ የነበረን ጉዳይ እናንሳ። ላብነት በዚህ የአረብኛ ገጽ ላይ ከአምስት ሚሊዮን በላይ ሰዎች ያዩትን ልጥፍ ወይም ፖስት ካያችሁ የተቀረው ዓለም ምን ያህል ኢትዮጵያ የባህር በር እንዳይኖራት ደባ ወይም ሸፍጥ የተሰራባት ሀገርም ሆኗን እንደሚረዳ እንገነዘባለን። በተለያዩ ሳይንሳዊ ጉዳዮች ላይ መረጃዎችን በማጋራት የሚታወቅ አካውንት ይህን ምስል አያይዞ ስለ ባህር በር ያነሳል። የዩጎዝላቪያ ሶሻሊስት ፌዴራላዊ ሪፐብሊክ ወይም ብዙዎች በሚያውቁት መጠሪያ ዩጎዝላቪያ ከዛሬ 33 ዓመት በፊት በይፋ ከዓለም ካርታ ላይ ስትፋቅ በወቅቱ የዛች አገር መስራቾች ከነበሩት መካከል ሁለቱ ማለትም ክሮሺያና ቦስኒያና ሄርዘጎቪኒያ ዓለም ላይ ሁለተኛው በጣም ትንሹን የባህር በር አስመልክተው የደረሱበት ስምምነት እስከ ዛሬ በርካቶችን በዓለም ዙሪያ በእጅጉ ያስገርማል። የምትመለከቱት የክሮሺያን ካርታ ነው። ካርታውን አረቀን ካየነው ቦሲኒያና ሄርዞጎቪኒያ የባህር በር የሌላት ሊመስለን ይችላል። በጣም ካቀረብ ነው ደግሞ በተንፈሻ የሚሆን አነስተኛ መሬትን ክሮሽያ እንደ ተወችላት መመልከት ይቻላል። ቢያንስ ክሮሽያውያኑ እንደ ኢትዮጵያ ጎረቤቶች አልጨከኑም። 20 ኪሎ ሜትር የሚሆን መሬትን ለባህር በር ፈቅደው ሰጥተዋል። ኢትዮጵያና ሶማሊላንድ ባሳለፍነው ዓመት ያሰሩት የባህር በር ስምምነት እንዲሁ የ20 ኪሎ ሜትር የባህር ጠረፍን የሚሸፍን መሆኑ ይታወሳል። በእርግጥ ከኤድሪያቲክ ባህር ጋር ቦሲኒያዎች የሚገናኙበት የኒየም ኮሪደር ከመነሻው አንስቶ የቦስኒያና ሄርዞጎቪና ሉዓላዊ አካል ነበር ልክ አሰብ ከመነሻው ጀምሮ የኢትዮጵያ እንደነበረው። ታዲያ ቅድም ያነሳሁላችሁ የኤክስ አካውንት ይህንን የሁለቱን ሀገራት ድንበር በዓለም ላይ እጅግ የተንኮል ወይም ቀስቃሽ ዓለም አቀፍ ድንበር ነው ሲል ይገልጸዋል። እስከ አምስት ነጥብ ሁለት ሚሊዮን ሰዎች ባዩት በዚህ ልጥፍ የሀሳብ መስጫ ሳጥን ውስጥ በርካቶች የኢትዮጵያና ኤርትራን ካርታ ጭምር እያመጡ ሌላኛው የሴራ መስመር ሲሉ ኢትዮጵያ የምትባለው ሀገር እንዴት ባለ ተንኮል ከዓለም አቀፍ የውሃ አካል ጋር እንዳትገናኝ መደረጓን ሲገልጹ ተስተውሏል በእውነት ይሄ እጅግ በጣም አሳፋሪ ታሪክ ነው እጅግ አንገት የሚያስደፋ ትውልዱ አንገት እንዲደፋ ያደረጉ ሁሉ በያሉበት የእጃቸውን እንዲያገኙ እንመኛለን መልካሙ ነገር አንገታችንን ቀና አድርገን ታሪክ የምንጽፍበት ዘመን ከፊታችን መጥቷል ወደ አነሳሁት ጉዳይ ስመለስ የኢትዮጵያ መንግስት የባህር በር ጉዳይ ጥያቄያችን ግለቱን ጠብቆ ይቀጥላል ሲል አቋሙን አስታውቋል ለመሆኑ ሰላማዊና ዲፕሎማሲያዊ የሚባለው ጉዳይ ምንድን ነው? መቼም ከሻዕቢያ ጋር ተቀምጬ በአሰብ ጉዳይ በሰጥቶ መቀበል መርህ እስማማለው የሚል ተስፋ መንግስት ይኖረዋል ተብሎ አይወሰድም። ምክንያቱም ሻዕቢያ ለዛ አልተፈጠረም። ይልቁንም እነዚህ ሰላማዊ ንግግሮች ከዓለም አቀፍ የኢትዮጵያ አጋሮች ጋር በሚደረግ ውይይት ፍሬ ያፈራሉ የሚል ግምት እንዳለ ለማወቅ ይቻላል። እነዚህ ጥረቶች የሚሳኩ ከሆነ እሰየው፣ ካልተሳኩ ግን ሌላኛው አማራጭ ከአሰብ ወደባችን ጋር እንደሚያገናኘን ላፍታም ቢሆን መዘንጋት አይገባም። ኢትዮጵያን ከቀይ ባህር ጋር የሚያገናኘው መንገድ ሰላማዊ መሆን አለበት፣ በሚቻለው ሁሉ ጦርነትን ማስቀረት አለብን የሚል እምነት ካላቸው የኢትዮጵያ ዓለም አቀፍ አጋሮች መካከል ፈረንሳይ አንዷ መሆኗ ይታወቃል። ፕሬዚደንት ኢማኑኤል ማክሮን በታኅሳስ ወር ኢትዮጵያን በጎበኙበት ወቅት የባህር በር ለኢትዮጵያ ይገባታል የሚለው ጥያቄ ትክክል እንደሆነ ገልጸው ሀገራቸው ጥያቄው ምላሽ እንዲያገኝ አስተዋጽኦ እንደምታበረክት ገልጸው እንደነበር ይታወሳል። አንዳንዶች ፈረንሳይ ለምን የኢትዮጵያን የባህር በር ጥያቄ ለመደገፍ ፈለገች፣ የባህር ኃይሏንስ ለምን ማሰልጠን ምርጫው አደረገች ሲሉ ጥያቄ የፈጠረባቸውን ጉዳይ ሲያነሱ ይስተዋላል። ለዚህ ጥያቄ መልስ የሚሆንን ጉዳይ እናንሳ። ማክሮን ከአዲስ አበባ እንደተመለሱ በፈረንጆቹ አዲስ ዓመት የመጀመሪያ ሳምንት ላይ ኤሊሴ ውስጥ በተካሄደ ዓመታዊ የፈረንሳይ አምባሳደሮች ጉባኤ ላይ ይሄን ንግግር አሰምተው ነበር Et donc dans ce ኢማኑኤል ማክሮን ዲፕሎማቶቻቸውን ሰብስበው እያሉ ያሉት ፈረንሳይ ከቀድሞቹ የቅኝ ግዛቶቿ የምዕራብ አፍሪካ ሀገራት የጦር ኃይሏን ማስወጣቷ ብሎም ከእነዚህ ሀገራት መንግስታት ጋር ያላት ዲፕሎማሲያዊ ግንኙነት መበላሸቱ በአፍሪካ ያላት ሚና እንዳበቃ የሚያሳይ ነው ብለው ለሚያምኑ ፓሪስ እንደ አዲስ ራሷን ያደራጀችና ቦታ እየቀየረች መሆኑን ይገልጻሉ። ወደ ጅቡቲና ኢትዮጵያ የተጓዙበት ጉዳይም ከዚሁ ጋር እንደሚገናኝ ይታመናል። ትላንት በወጣ አንድ መረጃ ደግሞ የፈረንሳይ መንግስት በጅቡቲ የቀይ ባህር ዳርቻ ላይ ለሚገኘው የፈረንሳይ ጦር ተጨማሪ ወታደራዊ ባጀት የሚጠይቀውን ረቂቅ ህግ ለሀገሪቱ ሴኔት አቅርበዋል። ፈረንሳይ በአጼ ኃይለ ሥላሴ ዘመን የኢትዮጵያን ባህር ኃይል ከሚደግፉ ጥቂት ሀገራት መካከል አንዷ እንደነበረች ይታወቃል። ላብነት ይሄ የተንቀሳቃሽ ምስል ማሳያ ነው። ቀይ ባህራችን፣ አሰብ ወደባችን ላለፉት ዓመታት ደግሞ በርካታ የኢትዮጵያ ባህር ኃይል ወታደሮች በፈረንሳይ እየሰለጠኑ እንደሚገኙ ይነገራል። የምትመለከቱት የፈረንሳይ መንግስት የውጭ ጉዳይ ሚኒስቴር ይፋዊ ገጽ ላይ የሚገኝ መረጃ ነው። የፈረንሳይ ጦር ወደ ኢትዮጵያ ጭምር መጥቶ ስልጠና እንደሚሰጥ፣ የኢትዮጵያ ጦርም ወደ ፈረንሳይ ተጉዞ ልምድ እንደሚቀስም ሁለቱ መንግስታት መስማማታቸውን ይገልጻል። በፈረንሳይ የባህር ኃይል አካዳሚ ለኢትዮጵያ ባህር ኃይል በሚል ቦታ መያዙንም ያትታል። ከዚህ ባሻገር በቅርቡ ለፊጋሮ የተሰኘው የፈረንሳይ ተነባቢ ጋዜጣ የኢትዮጵያ የባህር በር ጥያቄ ሕጋዊ ነው ሲል አንድ የፈረንሳይ የዲፕሎማቲክ ምንጭን ጠቅሶ የፓሪስን አቋም አንጸባርቋል። ከሁሉ በላይ ግን ኢትዮጵያ በሰላማዊ መንገድ የቀይ ባህርን አክሰስ የማድረግ ፍላጎቷን በዝርዝር ተወያይተናል። ከዚህ ቀደም በተደጋጋሚ እንዳነሳ ነው መቶ ሰላሳ ሚሊዮን ህዝብ ያላት ሀገር፣ ኢኮኖሚያ በፍጥነት እያደገ ያለች ሀገር፣ በዓለም ህግ በሰላማዊ መንገድ በዲፕሎማሲያዊ መንገድ እንደ ፈረንሳይ ያሉ ወዳጅ አገራት ተጠቅመን የምናገኝበት መንገድ ላይ የእሳቸው ጠንካራ ድጋፍ እንዳይለየን የቀረበላቸውን ጥያቄ እሳቸውም በአክብሮት ተቀብለዋል። ለዚህም ከፍተኛ ምስጋና ያለን ሲሆን መላው የኢትዮጵያ ህዝብ እና መንግስት ከፈረንሳይና ከፕሬዚዳንት ኢማኑኤል ማክሮን በዚህ ረገድ የሚጨበጥ ውጤት የሚጠብቅ መሆኑን ከወዲሁ ልገልጽ እፈልጋለሁ። ለዚህም ይመስላል ከውስን ቀናት በፊት በግብፅ ካይሮ ጉብኝት ያደረጉት ኢማኑኤል ማክሮን የቀይ ባህርን ጉዳይ አንስተው ከአብዱልፈታል ሲሲ ጋር ውይይት ያደረጉት የግብጽ ፕሬዝደንታዊ ጽህፈት ቤት ወይም አል ኢታዲያ የሁለቱን መሪዎች ውይይት አስመልክቶ ባወጣው መግለጫ ሲሲና ማክሮን በአፍሪካ ቀንድ ብሎም ቀይ ባህርን በሚዋሰኑ ሀገራት ጉዳይ ላይ ውይይት አካሂደዋል ሲል አስታውቋል። ሁለቱ ፕሬዝደንቶች ለመገናኛ ብዙሀን በሰጡት ጋዜጣዊ መግለጫ ላይ ደግሞ ፈረንሳይ ኢትዮጵያና ግብጽን የማስማማት ፍላጎት እንዳላት ኢማኑኤል ማክሮን ተናግረዋል። በማግስቱ የግብጽ የውጭ ጉዳይ ሚኒስትር በድር አብደላተይ ከቱርኩ የውጭ ጉዳይ ሚኒስትር ሀካን ፊደን ጋር ስለቀይ ባህር እንዲሁም የአፍሪካ ቀንድ ጉዳዮች ላይ ውይይት ማካሄዳቸውን የግብጽ መገናኛ ብዙኃን ዘግበዋል። ለአብነት አል አረቢያ አልጃዲድ የሁለቱ ውጭ ጉዳይ ሚኒስትሮች ቆይታ በኢትዮጵያ የቀይ ባህር ጥያቄ ላይ ያተኮረ መሆኑን በግልጽ አስቀምጧል። አዲስ አበባ ወደ ቀይ ባህር ከመጣች ዓለም አቀፉ የውሃ በኢትዮጵያና እስራኤል ቁጥጥር ስር ይወድቃል የሚል ስጋት በግብጽ መንግስት ዘንድ እንዳለ አልጀዲድ ያትታል። ስለሆነም ቱርኪዬ የካይሮን ስጋት እንድትረዳ አብድላተ መጠየቃቸው ታውቋል። ኢትዮጵያና ሶማሊያን በማሸማገል ውጤታማ ስራን የሰራችው ቱርኪ የኢትዮጵያ የባህር በር ጥያቄ መመለስ አለበት የሚል አቋም እንዳላት ይታወቃል። ምናልባትም የሶማሌላንዱ ጉዳይ አንካራ የኢትዮጵያን ችግር እንድትረዳ ሳያደርጋት እንዳልቀረ ይወሰዳል። ፕሬዚደንት ረሲብ ጣይቤ ኤርዶሃን በግልጽ ቋንቋ ፈጣሪ የማያልቅ ሰፊ የባህር ጠረፍን ሰጥቶናል፣ ለሁላችንም ይበቃል ሲሉ ከእውነትና ከፍትህ ጎን እንደሚቆሙ አረጋግጠዋል። በኢትዮጵያ ረስ ስክንት devam ediyordu. Tabii Etiyopya Somali'nin iki büyüklüğünde devasa bir yer ama denize kapalı. እነዚህ የኢትዮጵያን በቀይ ባህር ዳርቻ የመጠቀም መብትን የሚደግፉ ሰላማዊና ዲፕሎማሲያዊ አማራጮችን አሟጦ መጠቀም ይገባል የሚል እምነት ያላቸው ሀገራትና መንግስታት የሚጠበቅባቸውን ሚና ይወጣሉ ብለን ተስፋ እናርግ። ግን ደግሞ ወደ ቀይ ባህር መመለስ ወይም በግልጽ ቋንቋ አሰብን መልሶ ማግኘት የሚቻለው በዋነኛነት እኛ ኢትዮጵያውያን በምናረገው ትግል መሆኑን ማስመር ያስፈልጋል። የሚከፈለው ዋጋ ሁሉ ተከፍሎ አገራችን የራሷ የሆነ ሉዓላዊ የባህር መውጫና መግቢያ እንዲኖራት ማድረግ አለብን። መንግስት ለዚህ ጉዳይ የሰጠውን ትኩረት ማጠናከር አለበት። ኢትዮጵያውያንም ከዚህ የሚበልጥብን ጉዳይ እንደሌለ በማሰብ የሚጠበቅብንን ማድረግ ይኖርብናል። በተለይ ዓላማቸው ስልጣን መያዝ፣ ለውጭ ኃይሎች መላላክ የሆኑ ኃይሎችን ማውገዝ ያስፈልጋል። በፍጹም አይናችንን ከአሰብ ላይ መንቀል አይገባንም። ይህን ካደረግን እኛ ኢትዮጵያውያንን ሊያስቆም የሚችል ኃይል የለም። ስለሆነም አንበሳ አንበሳነቱን አውቆ ሊኖር ይገባል። ተአምር የመስራት አቅማችንን ባለመጠቀም ልናባክን አይገባም። የሀገር መከላከያ ሰራዊት ኢትዮጵያን ወደ ቀይ ባህር የመመለስ ኃላፊነት አለብኝ ብሎ ስራዎችን እየሰራ እንደሆነ ሁሉም የሚያውቀው ሀቅ ነው። ባለፉት ጥቂት ሳምንታት ብቻ ከፍተኛ ቁጥር ያለው የጦር ኃይል አስመርቋል። መሰል ስራዎች በመጪዎቹ ወራትና ሳምንታትም እንደሚቀጥሉ ይጠበቃል። የአሜሪካ መንግስት በዓለም ዙሪያ ከሚገኙ ኤምባሲና የቆንስላ ቢሮዎች መካከል በአስመራ የሚገኘውን ኤምባሲ ጨምሮ በርካታ የዲፕሎማቲክ ተቋማቱን እስከ ወዲያኛው እንደሚዘጋ አስታውቋል። አሜሪካ ይሄን የአስመራ ኤምባሲዋን ኤርትራ ነጻ ሀገር ሆና ስትገነጠል መክፈቷ ይታወሳል። ዜናው ለሻዕቢያ ቅስም ሰባሪ እንደሆነ በርካቶች ይስማማሉ። የአሜሪካ ኤምባሲ የሌለው ሀገር በተለምዶ የዲፕሎማቲክ ኖፍላይ ዞን በሚል ይገለጻል። ትራምፕ ሲመጡ ነገሮች ይለወጣሉ የሚል ተስፋ የነበረው የአስመራው አገዛዝ የእንኳን ደስ አለን መግለጫ ልኮ እንደነበር ይታወሳል። ዛሬም ድረስ ኢትዮጵያ ሰብልት ቀማኝ ነው በሚል የፍራት ምሽግ ውስጥ የሚገኘው የኢሳይያስ ቡድን ይሄ ትራምፕ እርምጃ ብዙም ያስደነግጠዋል ተብሎ አይወሰድም። እንደ ሩሲያው የስለላ መረጃዎች ቋት ሬረም ኖቫረም ከሆነ የሻዕቢያው መንግስት በሶስት ቦታዎች ላይ የአየር መከላከያ ዘዴዎችን ባሳለፍነው ወር መትከሉን የሚያሳዩ የሳተላይት ምስሎች ተገኝተዋል ብሏል። የመጀመሪያው የአየር መከላከያ ዘዴ ሩሲያ ሰራሹ ሶቭካ ሁለት ራዳር ሲስተም ሲሆን ከአስመራ ዓለም አቀፍ አውሮፕላን ማረፊያ በስተ ደቡብ በሚገኝ ስፍራ ላይ መተከሉን የሚያሳይ የሳተላይት ምስል ተገኝቷል። ኮኦርድኔቶቹንም አስቀምጧል። ሁለተኛው ኤስ-125 ኔቫ ወይም ፔቾራ ከአየር ወደ አየር የሚሳይል ስርዓት ሲሆን ይህም ሩሲያ ሰራሽ የቆየ መሳሪያ ነው። እንደ ሬረም ኖቫረም ከሆነ ይህኛው በኢትዮጵያ ይገባኛል ጥያቄ በቀረበበት የአሰብ ወደብ ላይ መቀመጡን የሳተላይት ምስል አረጋግጦልኛል ብለዋል። ሦስተኛውም በአሰብ ከተማ አቅራቢያ የሚገኝ ሲሆን ሩሲያ ሰራሽ የፒ37 ባርሎክ ቅድመ ማስጠንቀቂያ ራዳር ሲስተም ነው። ክቡራትና ክቡራን፣ ለመላው የክርስትና እምነት ተከታዮች መልካም በዓል እንዲሆንላችሁ እንመኛለን። መልካም የትንሣኤ በዓል። መልካም ጊዜ የአምላክ